ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዚያ 16 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ በጊዜያዊነት ታግዷል። የአቡነ ገብርኤል አስተምሮ አነጋጋሪነቱ እንደቀጠለ ነው። የብልጽግናው አገዛዝ በአማራ ክልል አዲስ በአየር ኃይልና በሜካናይዝድ የታገዘ ውጊያ ሊከፍት መሆኑ ተጠቁሟል። በድሮንና ሜካናይዝድ የታገዘ ውጊያም ተካሂዷል። ዝርዝር የጦር ግንባር መረጃ አለን። ሪፖርተር ጋዜ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 ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ በጊዜያዊነት ታገደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ተቋማዊ መሆን ይችል ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ የሁለት ቀናት ስልጠና ተሰጥቶ የቤተ ክርስቲያን መሰረት እምነት፣ ስርአተ አምልኮና ትውፊት አክብረው በቤተ ክርስቲያን ዙሪያ ዘገባ ማከናወን የሚችሉበት ፈቃድ ከመምሪያው መሰጠቱ ይታወሳል። ተለውሷል ከነዚህ የሚዲያ ተቋማት መካከልም የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን አንዱ ሆኖ ዘገባዎችን ሲያሰራጭ ቆይቷል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕሰ በሚል ርዕስ በአቡነ ገብርኤል የተላለፈው ትምህርትን ውዝግብ በማስነሳቱና ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡ ሚያዝያ 22 2017 ዓ ም ቀጠሮ የያዘ በመሆኑና ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው እስከሚመጣው ድረስ ከመመሪያችን ለፍኖ ተጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው የታገደ መሆኑን እንገልጻለን ብሏል ህዝብ ግንኙነት መምሪያው። ይህ አስተምሮም በማህበራዊ ሚዲያ አነጋጋሪ ሆኖ የወጣ ሲሆን ሲኖዶስም በጉዳዩ ላይ ውሳኔ ይሰጣለሁ ብለዋል። የብልጽግናው አገዛዝ በአየር ኃይልና በሜካናይዝድ የታገዘ ውጊያ ሊከፍት መሆኑ ተጠቆመ። የብልጽግና የኮማንድ ፖስት መሪዎችና የመከላከያ መኮንኖች በባህር ዳር፣ ደሴ፣ ጎንደርና ደብረ ብርሃን ከተሞች ከሰሞኑ ስብሰባ አካሂደዋል። በዚህ ስብሰባም በአይነቱ ልዩ የሆነ ኦፕሬሽን ማካሄድ አለብን በሚል መገምገማቸውና ውሳኔ ማሳለፋቸው ነው የተገለጸው። በአየር ኃይልና በሜካናይዝድ የታገዘ ልዩ ዘመቻ እናካሄዳለን ያሉት የብልጽግና አመራሮቹ ለዚህም የሰራዊት ምደባ እንደሚያደርጉ ታውቋል። ምደባው ወደ ግንባር የሚወርድ የሚወርድና ከተማ የሚጠብቅ ተብሎ እንደተለየም ምንጮች አመልክተዋል። የአገዛዙ ጦር ወደ ግንባር ሲወርድ ፋኖ ወደ ከተማ እየገባ እንደሚቸገሩም ነው መኮንኖቹ ያነሱት። ሆኖም ይህ ዘመቻ ባይሳካ የሚጠየቁ አካላት ቀድሞው እንዲለዩ ከዚያም እርምጃ እንዲወሰድባቸው ይደረጋል ተብለዋል። በተጨማሪም አኩርፏል የተባሉ የብልጽግና አመራሮች ለፋኖ መረጃ ስለሚያሾልኩ የእነሱና የቤተሰቦቻቸው ስልክ እንዲጠለፍ ተብለዋል። በሸዋ ቀጠናም ይህ ዘመቻ መጀመሩን ምንጮች ገልጸዋል። ዘመቻው ክረምት ከመግባቱ በፊት የፋኖ አመራሮች ሰዎችን ማጥፋት ኢላማው ያደረገ ነው ተብሏል። ሆኖም የብልጽግና መኮንኖች ላለፉት ሁለት ዓመታት ተመሳሳይ ዘመቻዎችን እያወጁ እንደነበርና አንዱም እንዳልተሳካላቸው ይታወቃል። በዘመቻ አንድነት ውጊያዎች ደግሞ በጃዊ መተከል አራተኛ ክፍለ ጦር የአማራ ፋኖ በጎጃም ከፍተኛ ድል ማስመዝገቡን አሳውቀዋል። ሚያዚያ 10 2017 ዓ ም ከጃዊ ከተማ ወደ ጃይማላ ቀበሌ ሲንቀሳቀስ ከ20 በላይ የአገዛዙ ኃይል መደምሰሱ የሚታወስ ነው። ይሁንና የብልጽግናው ሰራዊት የጃይማላን ማህበረሰብ በማ ፈናቀል የፋሲካ በዓልን ሳያከብር ቀርቷል። መከላከያውም በከተማዋ ሲዘርፍና ሰዎችን ሲያፈናቅል ቆይተዋል። ከዚህ ጋር በተያያዘ ዛሬ ሚያዝያ 16 2017 ዓ.ም የበረሃው መብረቅ ነበልባሎቹ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ጥምር ጦር ታሪክ መስራት ችለዋል። በውጊያው ተሳታፊ ብርጌዶች ነበልባሎቹ ኤፍሬም ብርጌድ እና የክፍለ ጦሩ ተወርዋሪ የምድር ድሮን ሻለቃ እንዲሁም ነጋሽ ብርጌድ፣ ደምስስ ብርጌድ፣ መተክል ጣና በለስ ብርጌድ፣ መብረቁ ብርጌድ አስር አለቃ አብዬ ነጋሽ ብርጌድ ጌት በጥምረት ጦር አከርካሪ በመስፈር በርካታ ኃይል መደምሰስ ተችሏል። በውጊያው መከላከያ ከእግረኛ እስከ ብረት ለበስ ታንክና ድሮን ቢጠቀምም ራሱን መታደግ አልቻለም። ከአንድ በላይ ያገዛዙ ኃይል ሲደመሰስ ከሀያ በላይ ከባድና ቀላል ቁስለኛ ማድረግ ተችሏል ብሏል። የአማራ ፋኖ በጎጃም ለሮሃ በላከው መረጃ በዚህ የተበሳጨው የብልጽግና ጨፍጫፊው ሰራዊት የንጹሀን አርሶ አደሮችን ቤት በድሮን በመምታት ዘጠኝ ንጹሀን ገድሏል። ሰባት የሚደርሱ ንጹሀንን ደግሞ ከባድ ቁስለኛ አድርጓቸዋል። በሌላ በኩል በሰሜን ጎንደር ዞን አንድ የአድማ ብተና አዛዥ ከመገናኛ ራዲዮኑ ተማርከዋል። የአድማ ብተና አዛዡ ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልም፣ ሰራዊቴም ገሚሱ ተደመሰሰ፣ የተረፍቁን ጥሎ ሸሸ፣ ጃቢዎቼም ተገደሉ፣ እኔም እጅና ግሬን ተመትቼ ተማረኩ ሲል አልበቃል ተናግረዋል። ከዚ ቡድን ጥምር ጦር በሚል የሚጠራቸው የመከላከያ ሰራዊት የአድማ ብተናና የሚልሻ ኃይሎች ስብስብ ያለፉት ቀናትን በሰሜን ጎንደር ዞን ደባርቅና ዳባት ዙሪያ በከባድ መሳሪያ የታገዘ ውጊያ ከፍተው የነበረ ቢሆንም ነገር ግን ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰባቸው ለማረጋገጥ ችሏል። በዚህ ውጊያ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና መስመራዊ የጦር መኮንኖች የተገደሉ ሲሆን በርካቶችም ገደል ገብተው ማለቃቸው ተሰምተዋል። በውጊያው በተለይ ሽመላጎ ተብሎ በሚጠራው ቀጠና እንዲሸፍኑ ግዳጅ ተሰጥቷቸው የነበሩት የአድማ ብተና አባላት ሙሉ በሙሉ መደምሰሳቸው ታውቋል። ወቅንና ሽመላጎ በነበረው ውጊያ የሻለቃ ማዕረግ ያለው አንድ የአድማ ብተና አዛዥ እና ራዲዮን መገናኛው ከነ ወታደራዊ ንብረቶቹ በፋኖ ተማርከዋል። ምርኮኛው የአድማ ብተና አዛዥ ሻለቃ በራ ካሳ የሚባል ሲሆን፣ ወደ ውጊያው ከመግባታችን አስቀድሞ በበላይ አመራሮቻችን የተሰጠን ማብራሪያ የምንገጥመው የፋኖ ኃይል ውስንና ከነፍስ ወከፍ መሳሪያዎች የዘለለ ያልታጠቀ እንደሆነ ነበር ይላል የሻለቃ አዛዡ። ነገር ግን ውጊያው ከተጀመረ በኋላ የተሰነዘረብንን ጸረ ማጥቃት መቋቋም አልቻልንም ሲል ገልጸዋል። ምርኮኛው የሻለቃ አዛዥ ሰራዊቴ ገሚሱ ሲደመሰስ ሚሱ ደግሞ ሲበተንብኝ አጃቢዎችም ሲገደሉ፣ እኔም ሩጬ ለማምለጥ በምሞክርበት ወቅት እጄና እግሬን ተመትቼ ቁስለኛ ሆኜ ተማርኩ ያለው ያለ ሲሆን ፋኖ አባላቱም የመጀመሪያ ሕክምና እርዳታ እንዳደረጉለትና ህይወቱን እንደታደጉት ገልጸዋል። ከታች ላለው አባል ንገሩ ተብለን ከበላይ አመራሮቻችን የሚመጣልን መመሪያ ፋኖ የሚማርከውን ወታደር እንደሚረሽን በስህተት ከተማረካችሁ ትረሸናላችሁ፣ ስለሆነም ሁሉም ጠብቆ መዋጋት እንዳለበት ነበር የሚለው ምርኮኛው የሻለቃ አዛዥ። ነገር ግን ይህ ስህተት መሆኑን እኔው ራሴ ምስክር ነኝ ብለዋል። አገዛዙ ጥምር ጦር በሚል የሚኮራባቸውን ጸረ አማራ ኃይሎችን በዚህ ቀጠና አይቀጡ ቅጣት በመቅጣት ታላቅ ድልን የተቀናጁት በአማራ ፋኖ አንድነት በጎንደር ራስ አሞራ ውብነ ሶስተኛ ኮር የሰሜን ብርቅዬ ክፍለ እና አያሌው ብሩ ክፍለ ጦር ናቸው ይበንድ እንዳለ ምስራቅ ወለጋ ዞን ኪረሙ ወረዳ ከሁለት ሳምንት በፊት አንድ መቶ አለቃ ሳሜ የተባለ የአገዛዙ ወታደራዊ አዛዥ መገደሉን ትሎ ከባጊንና ና ወፍጭ ቀበሌዎች የፋኖ ቤተሰብ ናቸው የተባሉ አማራዎች ህፃን ሽማግሌ ሳይል በሙሉ የወረዳው እስር ቤት እስኪሞላ ድረስ ወደ ወረዳው ዋና ከተማ ቢሮ እየተወሰዱ በጅምላ ያለ ማንም ጠያቂ ሲታሰሩ ቆይተዋል ደግሞ በዚህ ወረዳ ጨቢ ቀበሌ ላይ የተፈጠረውን ክስተት ምክንያት በማድረግ ከወረዳው ዋና ከተማ በተጨማ ተጨማሪ አላፊ አግዳሚው አማራ በሙሉ እየታፈሰ እስር ቤት መሙላቱን ተከትሎ የነጋዴ መጋዘኖችንና የግለሰብ ቤቶችን እየተከራዩ የአማራ ተወላጆች ልክ እንደ እህል እየተከዘኑ በሞትና በህይወት መካከል እንደሚገኙ ምንጮቻችን አረጋግጠውልናል። በተያያዘ ዜና ሲኔ ዶሮ፣ አሹ፣ ኩሳኤ፣ ቂልጣቦና ሰጌ የመሳሰሉ ቀበሌዎችን በተናበበ ሁኔታ ለመውረርና አማራውን ለማፈናቀል ከጊዳያና ወረዳ የተነሳ የኦነግ ሸኔ ሀይል በዳለልቱ ወንዝ እየሰፈረ ሲገኝ ላይኛው በከተማ በኩል የኦሮሚያ ልዩ ኃይል ሚሊሻና መከላከያ ዝግጁ እንዲሆን ታዘዋል። ሪፖርተር ለስራ የወጣ ጋዜጠኛዬ በመንግስት የጸጥታ ኃይሎች ታስሮብኛል ሲላሳወቀ። አሳወቀ የሪፖርተር ጋዜጣ ዘጋቢ ጋዜጠኛ አበበ ፍቅር መታሰሩን ጋዜጣው በማህበራዊ ትስስር ገጹ አሳውቀዋል። ጋዜጠኛ አበበ የታሰረው ትናንት ሚያዝያ 15 2017 ዓ ም ምሽት አካባቢ ነው። ጋዜጠኛው ለእስር የተዳረገው ከልደታ ክፍለ ከተማ ኃላፊዎች መረጃ በማሰባሰብ ላይ ያለ ሲሆን፣ የታሰረበት ምክንያት እስካሁን ግልጽ አልሆነም። ጋዜጠኛ አበበ በእለቱ በፖሊሶች ተይዞ ከመወሰዱ በስተቀር በወቅቱ ወደ እንደተወሰደ እና እንደታሰረ ባለመታወቁ ሪፖርተር ጋዜጣ ባደረገው ፍለጋ ጋዜጠኛው በልደታ ክፍለ ከተማ ፖሊስ መምሪያ ጌጃ ሰፈር አካባቢ ፖሊስ ጣቢያ መታሰሩ ታውቋል። ጋዜጠኛው ለእስር የተዳረገው እየሰራው ለነበረው ዘገባ ሚዛኑን ለመጠበቅ የክፍለ ከተማውን ኃላፊዎች ለማነጋገር በስፍራው በተገኘበት ወቅት ነበር። የብልጽግናው አገዛዝ ባለፉት አመታት ያላሰረው ጋዜጠኛ ያላፈነው ፖለቲከኛ የለም። የታደሰ ወረዳ አስተዳደር ሰላማዊ ትግልን እየዘጋብን ነው ሲሉ ፓርቲዎቹ አሳወቁ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ሰላማዊና ዴሞክራሲያዊ ትግል መንገዶችን እየዘጋ ነው ሲሉ በክልሉ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች አመልክተዋል። አረና ባይቶና፣ እና የትግራይ ነፃነት ፓርቲ በጋራ በሰጡት መግለጫ አዲሱ የክልሉ ጊዜያዊ አስተዳደር ሁሉንም ባገለለ መልኩ ካቢኔውን አዋቅሯል ሲሉም ወቅሰዋል። ጊዜያዊ አስተዳደሩ የወታደራዊ አገዛዝ ባህሪያት እየታየበት ነው የሚሉት የተቃዋሚ ተቃዋሚ ፓርቲዎቹ በክልሉ በአንጻራዊነት በተሻለ ሁኔታ እየታየቆ ያሉትን አካታች ፖለቲካዊ እንቅስቃሴን ለመቀየርና ሁሉን ነገር በአንድ አካል ቁጥጥር ስር ለማድረግ ጥረት እየተደረገ ነው ብለዋል። ፓርቲዎቹ አክለውም አዲሱ ጊዜያዊ የክልሉ አስተዳደር በበርካታዎች ተሳትፎ ተመስርቶ ከነበረው ምክር ቤት ጋር አብሮ ለመስራት ፈቃደኛ አለመሆኑን፣ የዴሞክራሲ ግንባታ ተቋምን ማፍረስ እንዲሁም የተለየ አስተሳሰብ ያላቸውን አካላትና የተቃውሞ ፓርቲ አባላትን ማሳደድ መኖሩንም ገልጸዋል።

ፕሬዚዳንት ዘለንስኪ የደቡብ አፍሪካ ጉብኝታቸውን አቋርጠው ወደ ሀገራቸው ተመለሱ ዘለንስኪ በማህበራዊ ሚዲያቸው ላይ ከደቡብ አፍሪካው ፕሬዚዳንት ጋር ከተነጋገርኩ በኋላ ሌሎች ፕሮግራሞችን ሰር ለመመለስ ተገድጃ አለው። የውጭ ጉዳይ ሚኒስትራችን በዚያው ቆይተው ቀሪ አስፈላጊ ውይይቶችን የሚያደርጉ ይሆናል በማለት ገልጸዋል ፕሬዚዳንቱ ጉብኝታቸውን ለማቋረጥ የተገደዱት ሩሲያ መጠነ ሰፊ ጥቃት መክፈቷን ተከትሎ ነው ዘለንስኪ በዛሬ መልእክታቸው ጨምረው እኛ በአሜሪካ የቀረበውን ምክረ ሀሳብ ተቀብለን ተኩስ አቁም ለማድረግ ከተስማማን 44 ቀናት ሆኖናል። ከዚህ ጎን ለጎን ሩሲያ ህዝባችንን መግደል ከቀጠለች 44 ቀን ሆኗታል በማለት አስረድተዋል። የዩክሬን አየር ኃይል እንደገለጸው በዛሬው ዕለት ሩሲያ 215 ድሮኖችን በመጠቀም ጥቃት ያደረሰች ከመሆኑም በላይ ሚሳኤሎችንም ተጠቅማለች። በዚህም ቢያንስ 9 ሰዎች ሲገደሉ ሰባ ያህል መቁሰላቸውን አስታውቀዋል። የዩክሬን ባለስልጣናት እንደገለጹት ዛሬ ሩሲያ ጥቃት ከፈጸመችባቸው ሚሳይሎች መካከል አንደኛው ኬኤን 23 ኤ የሚባል ሲሆን ሲሆን የሰሜን ኮሪያ ነው። ይህ በእንዲህ እንዳለ ዛሬ ሩሲያ ይህንን መጠነ ሰፊ ጥቃት ከማከናወኗ በፊት ትናንት ዩክሬን በሩሲያ ግዛት ውስጥ ጥቃት መፈጸሟን ኒውስ ዊክ አስታውቋል። ኒውስ ዊክ በዘገባው የትናንቱ ጥቃት በሩሲያ ድንበር ውስጥ 655 ማይል ርቀት ዘልቆ በመግባት የተፈጸመ ነበር። የዩክሬን ባለስልጣናት ጥቃቱን የፈጸሙት በድሮን ማምረቻ ፋብሪካ ላይ መሆኑን መናገራቸውን ዘገባው አስረድተዋል። አድማጭ ተመልካቾቻችን፣ የሰዓቱ ሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም